አንድ ነገር በጣም ደስ ይላል። ሐዘን ውስጥ ነን

እነዚህን ልጆች የሚያስረሳው ነገር ቢመጣ ደስ ይላለኝ። ሚሚዝገው እኮ ሀይል ቀለበት አስራለች። የማን ነው ይሄ? እጇ የለው ቀለበት

ብዙ ሰው ኮሜንት ላይ ቀለበቱ እያማኑ እያማኑ ብለው ይሄ ቀለበትን ግን እነሱ ደህና ቢሆኑ ነገር ቢኖር ማለት ነው። እኔ የተረዳኋት ነገር ቢኖር ማለት ነው። ሁላችን ያልገባኝ ነገር አለ ማለት የተቀረጸ ቪዲዮ እንዳለው ነው የተሰማኝ እኔ ማለት ለበኋላ ሌላ አዲስ ነገር አዲስ ነገር ያለ ያለ ያለ እሱ ነው ቀለቤቱ። አንድ ቀን እኮ አልመጣችም አንድ ቀን እኮ

የምር አውቃለሁ እኔ ብዙ ቤት ገብቼ ያለው እያለች፣ ግንም ለአለም ቤት ነው የገበት ዛሬም አትገባም ቤት የለም ነው መዲና ፎቶ ይዤ ዞር አለው።